እንዴት አላችሁ ተመልካቶቻችን? አሁን ሚስ ወርልድ ላይ ሀገሯንና አህጉሯን ካስጠራችው ሞዴል ሀሴት ደረጀ ጋር ነው የምገኘው። ሀሴት የዛሬ ስድስት ወር ተገናኝተን እንዳልሽን ታስታውሻለሽ። ሀገሬን ወክዬ ሚስ ወርልድ ላይ እሳተፋለሁ፣ እና እንዴት ነው ሀገርሽን ለማስጠራት ተዘጋጅተሻል ስልሽ ከእግዚአብሔር ጋር የምችለውን ነገር ሙሉ አደርጋለሁ ብለሻል። ተሳክቶልሻል፣ እንኳን ደስ አለሽ። ታንክ ዩ ሶ ማች። እንዴት ነበረ? በጣም ቆንጆ ነበረ። መቶ ዘጠኝ ሀገር ነው በዚህ አመት የተገኘው እንጂ ከዛ በላይ የሚገኝበት ብቸኛ ውድድር ነበረ። ከኔ የቀረ የሚለው ነገር የለም ነበረ። ግን እንደምታውቂው ሌሎች ሀገራት በጣም በብዙ ነው የሚዘጋጁት፣ ከኛ በጣም መንግስት፣ ህዝባቸው በጣም ይደግፋቸዋል። እኔ እሱ ነገር ስላልነበረ መንግስት በቱሪዝም ሚኒስቴር በተለያዩ ነገሮች በፕሮዳክሽን አግዞኝ ነበር። ከዛ ባለፈ ግን ትንሽ ኮምፕሊኬትድ ነበረ ነገሩ። ግን እግዚአብሔር ይመስገን የከባዱ ነገር የከበደኝ የነበረው ነገር ያው እኔ እግዚአብሔር ይመስገን ኮሚኒኬሽን ላይ ጎበዝ ነበርኩኝ። ሞከር ያለው ነው የሚባለው። ኮሚኒኬሽን ላይ ጥሩ ነበርኩኝ። ስለምን እዛ ጋር እንዴት ቤልንጋርሽ በጣም ብዙ ነገር ነበረ አሳልፈ የሄድኩትና ከሆነ ይሆናል ካልሆነ አይሆንም ነበረ። በጣም በጥሩ ሁኔታ ተሳክቶ ሊመጣ ይችላል ማለት ነው። በዛ ሂደት ውስጥ ግን ምናልባት አንድ ወር አካባቢ ማለት ነው አይደለ ምን ከመጀመሪያው እየተማርሽ እያየሽ የሄድሽው የጠቀመሽ ነገር ነበረ፣ ምን አየሽ? የእኔ ሰፖርት ሲስተም ቤተሰቤ ነበረ እንደ ሀገር ቲም ነበራቸው እና ትንሽ እሱ ነገር ትንሽ ዲስካሬጅ አድርጎኝ፣ እኔ ሀገሬ እኔ ማድረግ የምችለውን ነገር ሁሉ ይገባታል ብዬ ስለማስብ ነው። ለምን በህይወትሽ አንድ ጊዜ የሚመጣ እድል ነው። ከዚህ በኋላ ደግሞ የመሳተፍም አልችልም እና ያንን በማወቅ በደንብ ያለኝን ነገር ሁሉ ሰጥቼው ነበረ። ያው አለን ዛ በጣም የሰራሹ ምን ላይ ነበረ? የሰራሁት ሶሻል ፕሮጀክት ነበረ። ሶሻል ፕሮጀክቴ ከማያ ፋውንዴሽን ጋርና ከመስጠት ጋር ነበረ። ደግሞ አድቮኬሲም የሴቶችና ህጻናት ስለነበረ ሴቶች ራሳቸውን መቻል ከቻሉ ብዙ ነገር ቤተሰብ ይለወጣል እና ገነት የምትባል ሴት ናት መስጠትን ክሬት ያደረገችው፣ ከእሷ ጋር ብዙ ነገር ለመስራት ሞክረናል። በዛ ነበር ብዙ ጊዜን ያሳለፍኩት፣ ከመዘጋጀቱ አልፎ ማለት ነውና ራሴን ለማዳመጥ የሞከርኩኝ ነበረ፣ ራሴን ኤጁኬት ለማድረግ የሞከርኩኝ ነበረ። ቁንጅና ላንቺ እዚህ ገና ከመወዳደርሽ ከማሸነፍሽ በፊትና ካሸነፍሽ በኋላ እንዴት ይገለጻል ባንቺ ዲመት ውስጥ እንግ ሀሴቶች አግኝቼ ነው የመጣሁት እዚያ ነው ከብዙ ሺዎች የተመረጡ ከብዙ ሺዎች እኛ ሀገር ከኦልሞስት ሁለት መቶ ሴቶች ነበረ ውድድሩ ና እንትን ያሳይሻል ሪዚሊየንስ ምንድን ነው የሚባለው ጥንካሬ ሜካፕ ጥፍር ጸጉር ልብስ ብቻ አይደለም ጥፍርካጥፍርሽን አልተሰራሽም እንደውም በጣም መነጋገሪያ ሆኖ ነበረ ጥፍሬና ለመሰራት አይደለም በዚህ አጋጣሚ ጥሩ ነገር እንትን ብዙ ሻንጣ ብዙ ነገር እራሴ ነበረ እያስተካከልኩኝ የነበረው ሌሎቹ ቲም አላቸው እንዳልኩሽ ና አልተመቸኝም ነበር ጥፍሬ ና ይሄ ነገር በጣም ኢምፖርታንት ነው እንዴ ብዬ አሰብኩኝ ለራሴ እኔ ራሴ ጭጥፈን ንጹህ ከሆነ ምንም እግዚአብሔር ከሰጠን በላይ ምንም ብንጨምርበት ያው የእኛ ደስታ ነው እንጂ በቃ በዛ ነው የወሰን ነው እና እንዳልኩሽ በቃ እሱ ብቻ አይደለም ነው ቁንጅና ማለት ከውስጥ ከአፍሽ የሚመነጨው እኛ ቆንጆ ስንል ረዥም እንደዚህ በጣም ቁንጅና እንደ እይታ እንደሚያየው ሰው ይወሰናል። እኔ ለአንዳንድ ሰዎች ቆንጆ ላሉ እንችላለሁ ለአንዳንድ ሰዎች ቆንጆ ላሉ እንችላለሁ። እንደውም በልጅነትሽ እንደዚህ ሆኔን አላውቅም ስትይ ሰምችሻለሁ። የብዙ ልጆች ጭንቅላት እያየሁ በቃ ረዥሟ ልጅ ሆኜ ነው ያደግኩት በጣም እና ራሴን እንደዚህ ነው እያስብ ያላቅም አልወደውም ነበር አይነት ነገር ምን እንደሆነ ታውቂያለሽ። ሁላችንም አይ ቲንክ ስናድግ ራሳችንን ዳውት የምናደርግበት እንትን ይመጣል እና ዓለም ደግሞ የምትሰጠን ቢዩቲ ስታንዳርድ አለ። ይህንን ከመሰልሽ ቆንጆ ነሽ። አንቺ ከአንቺ የሚጠበቀውን ነገር እስካረግሽ ድረስ አንቺ ነጻ ነሽ ከተጠያቂነት። ምናልባት ሁሌም ራሴን እጠራጠረዋለሁ ስትይ ሰምችሻለሁ። እና ከዚህ ውድድርና ከዚህ ስኬት በኋላ ያመጠራጠራላችን ራሴን ትልቅ ቦታ አስቀምጬ አልነካነኝ አልነካም እንደዚህ ነኝ፣ እንደዚህ ነኝ። ማስተካከል የምችለውን ነገር ሳስተካክል ነው እያደግኩኝ የምመጣ፣ እሱን የተረዳሁት እዛም። በጣም ሀምብል ናቸው። በጣም የተረዳሁት ነገር እኛ ትልልቅ ውድድሮች ተወዳድረው ሀገራቸው ስለሚደግፋቸው ብለን ስናወራ በጣም ሀምብል ናቸው። በጣም እና በጣም እሱንም ተምር ያለውን ሀምብል መሆኑ የት እንደሚያደርስሽ ምናልባት ሌላ የሚያገኘሽበት ነገር ይኖራል ብዬ አስባለሁ። ተማማችነትን አወኩበት የተናወቅኩበት የፀጉር መስሪያ ናሚቢያ እና ሳውት አፍሪካ ገዝተል ነበረ እኔ ኦርደር አድርጌ ቀረብኝ እና እና ምና በጣም ምን ታይበታለች መሰለች ይሄ ለካ ውድድሩም እንዳለ ሆኖ መተጋገዝ የሚባል ነገርም አለ እና ተማማችነት አለ። እሱ ነው ደግሞ የሚያደርስሽ አንድ ቦታ እነሱም ያንን ነው የሚመለከቱት። እና መጨረሻ ደግሞ ከናሚቢያ ጋር ነበርን እና እህትማማችነትን ታያለሽ። ከዛ ባለፈ ደግሞ ጥንካሬ ታያለሽ። በየቀኑ ተነስቶ ድሬስ አፕ አርጎ ተስተካክሎ መውጣት በጣም ዴዲኬሽን የሚያስፈልገው ነገር ነው። ከዛ ባለፈ ደግሞ ቆመሽ የትም ኢንተርቪው ልትደረግ ይቻልሽ ምትዩ ነገር ማወቅ ያስፈልጋል። ስለ ሀገርሽ ምንድነው ማውራት ያለብኝ የሚለው ነገር አስበሽ መሄድ ያስፈልጋል እና ኢትዮጵያን በቻልኩት አቅም ሪፕሬዘንት ለማድረግ ማክሬያለሁ። በደንብ ሀሴት በጣም ሚሊዮነር ሆናለች እየተባለ በቃ መነጋገሪያ ሆነሻል። ከዛ ባሻገር ደግሞ የሚመጡ እድሎች ሽልማቶች አሉ ምን ይዞልሽ መጣ? ሚስ ወርልድ እንዳልኩሽ መቶ ዘጠኝ ሀገር አለ የዓለም ፊት ነው። መቶ ዘጠኝ ሀገር ሙሉ የቆንጆ ይናትቺ ከቁንጅና የሚያለፈ ደግሞ ብዙ ነገር ትናገርልኛለች ብሎ የላካቸው ሴቶች ነበር እና የነበሩት ኤክስፖዦሩ በጣም ትልቅ ነው። እና ምስ ወርልድ እኔ ማን ያንን ወሬ እያወራ እንደሆነ አራቅ፣ ግን አሜን ብለን ተቀብለናል ብዬ ተቀብያለሁኝ። ምን እድሎች አሉ ከዚህ በኋላ? ከአሸናፊዋ ጋራ፣ እንደ ቀጥሎ ሁለተኛ እንደ ወጣ ሰው ብዙ ቦታ ትራቨል እናደርጋለን። አፍሪካን ሪፕሬዘንት ማድረግ አለብኝ። አሁን ከኢትዮጵያ አልፎ ደግሞ አፍሪካ ሆኛለሁኝ እና አፍሪካ ሀገር ውስጥ ብዙ ያልተ የማይታወቁ ብቻ ሳይሆን ደግሞ ሚስ ሬፕሬዘንት የተደረጉ በመጥፎ ላይት የተሸፈኑ በመጥፎ ነገሮች የተነገሩ ነገሮች አሉና ከአፍሪካም ከኢትዮጵያም ያንን ነገር ለመለወጥ እድሉን አግኝቻለሁ። በሰፊት ቆሞ የመናገር ሀገሬን በኩራት እንድናገር አድርገውኛል። ሀሴት፣ ምናልባት ለወደፊት ምን ላይ እንጠብቃት? ምንድን ነው መቀየር ምትፈልጊው? ባገኘሹ እድል አሁን ባገኘሁት እድል ብዙ ነገር ተቀይሯል ኦልሬዲ ብዬ አስባለሁኝ የምትመጣው ልጅ ሌላም ውድድር ላይ የሚሄዱት ልጆች ደግሞ የተሻሉ ከኔ እድል እኔ ከያዝኩት በላይ የሰው እኔ ካወራሁት በላይ እንደሚናገሩ ኮንፊደንት እንደሚሆኑ በራሳቸው እንደሚተማመኑ ተስፋ አደርጋለሁ ከዛ ባለፈ ደግሞ የምሰራቸው ኦርጋናይዜሽኖች ደግሞም ደግሞ ከዛ ያለፈ ብዙ ሴቶችና ህጻናትን መድረስ እንድችል ብዙ ነገሮችን መድረስ እንድችል ተስፋ አደርጋለሁ አስበሽ ነበር እዚህ ደርሳለሁ ብለሽ ምናልባት ለሚመጡት ምን ይማራሉ? ከአንቺ ጉዞ ተስፋ ላለመቁረጥ ነው የሚማሩት። በጣም አመሰግናለሁ ስለ ጊዜሽ። እንኳን ደስ ያለሽ በድጋሚ እንግዲህ ባሰብሽው ነገር ሁሉ ስኬት እንመኝልሻለሁ። ተመልካቾቻችን ከሚስ ወርልድ አፍሪካ ሞዴል ሀሴት ደረጀ ጋር ያደረግነው ቆይታ ይሄንን ይመስል ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።